በተባበሩት መንግሥታት ለርዕሰ ሊቃነ ጳጳሳት ፍራንቺስኮስ መታሰቢያ ተደረገ። በአሜሪካ ኒውዮርክ የተባበሩት መንግሥታት በትንሳኤ ማግስት ከዚህ ዓለም ድካም ላረፉት ለርዕሰ ሊቃነ ጳጳሳት ፍራንቺስኮስ የመታሰቢያና የምስጋና መርሃ ግብር አካሄደ። በመታሰቢያው መርሃ ግብር የተገኙት የተባበሩት መንግሥታት ዋና ጸሐፊ አንቶኒዮ ጉተሬዝ በቅዱስነታቸው ዜና ዕረፍት በተቋማቸው ስም ለመላው ካቶሊካዊና በጎ ፍቃድ ላላቸው ሁሉ መጽናናትን በመመኘት ቅዱስነታቸው በጦርነት ዓለም ውስጥ የሰላም ድምፅ በመሆን የሞራል ግዴታችንንና የተስፋ መልእክተኞች መሆናችንን ያስተውሱናል ሲሉ ተናግረዋል። ዋና ጸሐፊው ቅዱስነታቸው የእምነት ሰውና በቤተ እምነቶች መካከል ድልድይ የሚገነቡ ለተገለሉ ሰዎችም ጥብቅና የሚቆሙ ናቸው ሲሉ ተናግረዋል። አንቶኒዮ ጉተሬዝ ቅዱስነታቸው በተለይም በዩክሬንና ጋዛ ጦርነት ውስጥ ለሚገኙ ንጹሐን ሰዎች መቆማቸውን በሚዲያዎች በሚያስተላልፉ መልእክት ያመላክቱ መሆኑን በመግለጽ ከዚህም በተጨማሪ በተለይም በጋዛ ለሚገኙ ክርስቲያኖች በተደጋጋሚ ይደውሉ እንደነበር አስታውሷል። የተባበሩ መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ንግግራቸውን በማጠቃለልም በቅዱስነታቸው እልፈት በምናዝንበት ወቅት ሕይወታቸውን በሙሉ ለኖሩበት ለሰላም፣ ለሰብአዊነት ክብርና ማህበራዊ ፍትሕ ያለንን ቁርጠኝነት ልናድስ ይገባል ሲሉ መናገራቸውን ቫቲካን ዜና ዘግቧል።